ሰላም ሰላም ድና የተከበራችሁ የብራም ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እናያለውን እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። እንግዲህ ያው አራስነቴን እየጨረስኩ ነው። ኦልሞስት ወደ ሁለት ወር እየደረስኩ ነው ማለት ነው። ክርስትናም አንስነስቻለሁ ልጄ፣ እና በዚህ ውስጥ ደግሞ ያሳለፍኳቸውን እንዲህ ነው የማይባሉ ከባድ ቀናቶችን እንዲሁም ደግሞ እንዴት አድርጌ ከፈጣሪ ጋር እንዳለፍኳቸውና ያለውን ነገር አንዳንድ ነገር አጫወታቸዋለው ማለት ነው። እርግዝና ቀላል ነገር አይደለም። ከዛም መውለጃችን ሲቀርብ ኦልሞስት ስምንት ወር ካለፈን በኋላ የሚሰሙን ስሜቶች፣ ፍርሃቶች፣ ያን ሁሉ ደግሞ ሰው ከጎናችን ከሌለ በጣም ከባድ ነው እና እንዴት እንዳለፍኳቸው እንዲሁም አሁን ስም ላይ እንዳለው ያለውን ነገር እነግራቸዋለሁ ማለት ነው ከኔ ጋር ሆኖ እና ብዙውን ጊዜ ያው ታውቃላችሁ ስለኔ ስለኔ ስነግራችሁ ወይ ደግሞ ስለ ቤቴ ስለ ገበና ያለውን ነገር ዲቴልስ ሳጫወታችሁ ብዙዎቻችሁ ከኔ እንድትማሩ ስለምፈልግ ነው። ሁለተኛ ነገር ደግሞ ህይወት እንዴት ማለፍ እና እንዴት መሄድ እንዳለብን ራሷ ነች ምትነግረን። ምንም የምናውቀው ነገር የለም። ዛሬ ያለሁበትን ሁኔታ ወይ ደግሞ ያለፍኳቸውን። ከስደት ሁለተኛ ስደት ከርኩ በኋላ አልፋለሁ ብዬ አንድም ቀን አስቤ ያላቅም እና ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። እግዚአብሔር ለእኔ ያደረገልን በጣም ብዙ ነው እና እግዚአብሔር ይመስገን። ምንም የምለው ነገር የለም እና ያው እስኪ ወደ እርግዝና ወደ ኋላ ልመልሳችሁ እና እነዛን ዘጠኝ ወራቶች እንግዲህ ስጨርስ በጣም ብቻዬን ብቻዬን ስላችሁ ብቻዬን ድካም አለ፣ የሆርሞን መቃየሮች አሉ። በጣም አለቅስ ነበር። በጣም ትልቅ ዲፕሬሽን ላይ ነበርኩኝ። በቃ እኔ እንጃ ዛሬ ላይ አሳልፎ እንዲሁ የማልላቸው ትላልቅ የጨለማ ቀናቶችን አሳልፌ ነበር እና በጣም በብዙ ሰው ተከቢ ብዙ ጓደኞች ነበሩን፣ ብዙ ብዙ ማለት ነው። ሞር ቤሩት ላይ እያለሁ እነዚያ ሁሉም ጠፍቶ ብቻዬን አንዳንዴ ስልኬ ላይ እንኳን የምደውል ሰው እስከሚናፍቀ ደረጃ ማለት ነው እና ለአባቴ ለባል በቃ ስልኬ ላይ የሰው ቁጥር እንኳን አታገኝ ማለት ይቻላል እና አባቴ ዴይሊ ሁሌ ጠዋት ጠዋት አላርሜ ነው ባይዘውና ከእንቀት የሚቀሰቅሰኝ ኤቭሪ ደይ እሱ ነው። ኤቭሪዴ እና ሜቢ ጠዋት አስራ ሁለት ሰዓት ስነሳ ስልኬ ካልጨወሉ ካልተደወለልኝ አሞታል ምናምን ሾር በቃ ከዛ በተረፈ ግን ሁሌ እሱ ነበር። ቀን አካባቢ ከባሌ ጋር ነው ረዥም ሰዓት በስልክ እናወራለን። ያው እኔን ለማጫወት ያክል ማለት ነው፣ ስራውን እየሰራ እና እንደዛ ሆኜ ምንም አደቅ ከፋለኝ ምንም ማለት ነው እና ሄጂ የምቀመጥበት ወይ ደግሞ ምቆይበት ቦታዎች ስለሌለኝ ምን አደረኩኝ? ራሴን በስራ ቢዚ አደረኩኝ። ምንድን ነው እንደዚህ የእጅ ስራ ምናምን ምናምን እጀምራለሁ፣ ያስጠለኛል። እጀምራለሁ፣ ይደብረኛል። ምክንያቱም ቁጭ ብዬ ነው የምሰራው ያስጠለኛልና ምን አደረኩኝ? እንደዚህ የጉልበት ስራ ጀመርኩ። የጉልበት ስራ ማለት ቤት ማሰራት፣ ይኸኛውን አሁን ያለበትን ቤት ማሰራት ጀመርኩ። ሰባት ወር ስድስት ወር አካባቢ ነው ይሄን ስጀምር። በቃ ሙሉ በሙሉ ያለውበት የጤና ጉዳይ የእርግዝናይ ኦር ስለ ምግቤ ስለ ሁሉ ነገር ማስብበት ታይም አልነበረኝም። በቃ ማስቦ ይሄን ቤት ጨርሼ በምፈልገው ደረጃ መች ነው የምገባበት፣ እንዴት ነው የምገባበት? ያ ያ ነበር የሚያሳስበኝ እና ጥሩ የመደበሪያ ወይ ደግሞ ጥሩ በቃ እንትን ሆኖኛል ብዬ ማለት ቢዚ አድርጎኛል ብዬ አስባለሁ እንጂ እንዴት ያልፍ ነበር ብዬ ቀኑ ሳልቅሽ የችል ነበረ እላለሁ። እና እንደዛ አለፈ። ልክ ዘጠኝ ወር ሲጨርስ ደግሞ ያለውን ነገር ዶክተሮች ጋር ሂጅ፣ በቃ መውለጃሽ ደርሷል ጎልጃለሽ ምናምን ስል ደግሞ ምን ያክልስ እወልዳለሁ አያችሁ። በእግዚአብሔር ላይ ያለኝ ተስፋ አይነሰም። ስህተት ነው አይናው ግን ያለውነት ነው የሚነግራችሁ። በቃ ባልወልድስ እሺ ለምን ሳረገዝኩ? እነዚህ ልጆች አሁን ያለባት ሶሪ ያለነት ላይ ያደጉ ነው። አሁን እኔ ተርፋለው። በቃ ሴጣን በጣም ብዙ ነው የሚያጫውተንና እኔ ደግሞ ሌሊት ከስድስት በኋላ በቃ በጭራሽ አልተኛም እስከ አስር ና በቃ እንደዛ ጭንቀት በጣም ከበደኝ። ዘጠነኛ የመጨረሻ ወር አካባቢ ላይ እና የሆነበት ሰላም እንደማልወጥ ወደ ቤት እንደማልመለስ እንደዛ ነገሮችን ሳስብ ተስፋ ቆረጥኩ፣ ሙሉ በሙሉ ማለት ነው። ኢቨን ማዘጋጀት ያለብንን ራሱ በቃ አንድ ጎረቤቴ ነችና ነገሮችን ገዛዝች የቤት ሳስቀምጥ እውነትነት ነው የምላቸው አማምሳው እንዳለ አምሳው የሚታመሰውን አምሳ የሚለቀመውን ለቅመው ራሷ ሄዳ በባጃጅ ኮንትራ አስፈጨችልኝና በዙሪያዬ በቃ ከፈጣሪ በታች እሷ ነበረች። ያው እንደ ጎረቤት ሳይሆን እንደ እህት ነበረችና እንዴት አይ ፍቅር በቃ ከወለድኩ በኋላ እንዴ ለምን ከሳሽ? ለምን ስንበት ይሆናል ምናምን ትለኝና ሄደ አስፈጭካ መጣኝ። ሳምንትም አልቆየሁም እና ለመውለድ ሲሄድ የሆነ የሆነ እመም ሲጀማምረኝ እግዚአብሔርን አንድ ነገር ጠየቅኩት። እሱ ምንድን ነው? አምላኬ ሆይ እግዚአብሔርዬ ሆይ እኔ ልጅክ ብዙ ኃጢአትና ብዙ ኃጢአት ያለብኝ ብዙ የበደልኩ ነኝ። ነገር ግን በዚህ ልክ ሰዎች የከፉብኝን ያክል ክፉ ከሆንኩን እስፔሻሊ ፋሚሊ በቃ ይገባችኋል። የዚህ ነው ያክል ከሆንኩን እና ራሴን ማዳመጥ አልፈልግም። ባይዛዊ ራሴን ሳዳመጥ በጣም ብዙ ቁስሎች ስላሉኝ ያመኛል፣ ያኔ ደግሞ ያስለቅሰኛል እና ለሰከንድ እኔ ማነኝ ብዬ ራሴን ማዳመጥ አልችልም አልችልም፣ እና እግዚአብሔርን ከነልጅ ልጅ ይውሰደኝ ያለቅ እኔም ከልጅ ያልተለየኝ እና በቃ ግን የማንም ሰው የማንም ሰው ላብ የማንም ሰው ግፍ በእኔ ላይ ከሌለ፣ ማንም ሰው ሳይሰማኝ ብቼን ወልጄ እንድመለስ እርዳኝ ብዬ ፈጣሪን ተማፀንኩኝ። ተንበርክኬ በጣም አለቀስኩኝ። አረሳ እና የወለድኩ ቀን ብቼ ነበር። ብቼ ብቼን ስላችሁ ብቼ እና ባሌ ቢሮ ዘግቼ መጣዋለሁ አለኝ። እሱ እስከሚመጣ ድረስ እኔ የወለድኩ በባጃጅ ኮንትራት ነበር የሄድኩት። ባለቤቴ እስከመጣ ድረስ እኔ የወለድኩ ማለት ነው። እና ማንም ሰው ማንም ሰው አጠገቤ ሳይኖር እንደዛ ነበረ ስወልድ በጣም በትንሽ ደቂቃ በሀያ ደቂቃ ምናምን ውስጥ ነው። ምክንያቱም ሜጤን ምናምን ቤት ጨረሻ የነበረ የሄድኩት ያለውን ነገር ቤት ጨረሻ የነበረ የሄድኩት እና በቃ ሄድኩ። ልጄን አቅፎ ነበር የሰጠኝ። እና አንዳንዴ በፈጣሪ ላይ የምትጥሉት አደራ፣ ለፈጣሪ የምትሰጡት እንደ ቀልድ አድርጋችሁ የምትሰጡት ነገር እሱ በእውነት ይመልሳል። እውነቴን ነው የምላችሁ። እኔ እግዚአብሔር በዚህ ልክ በዚህ ፍጥነት ትክክለኛውን መልስ ይመለስልኛል ብዬ በፍጹም አላመኩም እና ወልጄ ወደ ቤት ከመጣው በኋላ የዛኑ ሰዓት ነው። ከሰዓታት በኋላ ተመልሼ የመጣው ከመጣው በኋላ ልጅ እንዴት እንደሚታቀም እንዴት ማጥባት እንዳለብኝ፣ ሲያገረሽ፣ ጩኸቴ፣ ድንጋጤ ኦማይጋድ በቃ እስቲል እስካሁን እነዚህ ናቸው። ኢቨን ከእናንተ ራሱ ያራቀኝ፣ ከሶሻል ሚዲያ ያራቀኝ በጣም ነበር የከበደኝ። ምክንያቱም ልጆቼ የመጀመሪያ ልጄ ኦልሞስት ማዘር ነች ማለት እኔ ወለድኩ እንጂ ምንም እንትን አላልኩም። ሁለተኛ ልጄም ደግሞ ምግብ እስከሚጀምር ድረስ ሁሌ ታጥበዋለች፣ አጠገቤ ነች። ማታ ነው ለምኝታ ምትሄደው ምናምን ምናምን። ስለዚህ ምንም ያስቸገረኝ ወይ ደግሞ ምንም በቃ አጥቤዋለሁ ልጁን እንደዛው እኝስላደግኩ አሁን ትንሽዬ ነገር እንዴት ይዤ ልጠብ እንዴት እንደመያዝ በቃ ሲያገረሽብኝ ሽብኝ በጣም የምደነግጠው ይሁን አክም ቤት ወሰድኩኝ። እግዚአብሔር በሚያውቀው በእውነት እውነት የምላችሁ ምክንያቱም እዚህ ደረቱ አካባቢ ችግር ካለ እዚህ ቱቦ ወይ ደግሞ ይሄ መተላለፊያው ላይ ችግር ካለ ብዬ ማለት ነው። በጣም ያወጣል። ያን ስለ ማላገር ሰው ነው ተባልኩ ማለት ነው እና የሆነ ትንሽ እንኳን ሰጥቸው የማርፎ ሰው፣ የሚያግዘኝ ሰው፣ ልጅ ሳያለቅስ አሁንም ደግሞ የሆነ በቃ ክፍት የምላችሁ ነገር አለ ሌሊት ስትነሱ፣ ቀን ያለ እንቅልፍ ያ ያ ሲታሰብ በጣም ይከብዳል። በጣም በጣም በጣም። እና አሁንም ትልቁ እንትኔ አንዳንድ ቪዲዮዎችን እያየሁ ቲክታክ ላይ እንደዛ እንደዛ ሆኜ ነው እንግዲህ ኦልሞስት እችን ሁለቷን ወር አልጨረስኩም ልጨረስ ነው የደረስኩት ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሁሌም ቢሆን በሰዎች ተስፋችሁን አታርቁ። ሁሌም ቢሆን በሰዎች አትደገፉ። ሁሌም ቢሆን ደግሞ ከሰዎች አትጠብቁ። እኔ እውነቴን ነው የምላችሁ። በዚህ ልክ አሁንም እላችኋለሁ። በዚህ ልክ ብቻዬን እሆናለሁ ብዬ አላሰብኩም። በዚህ ልክ ህይወት ትቀጣኛለች። በዚህ ልክ ያልጠበኩት ሰው ወዳጅ፣ ያልጠበኩት ሰው አግዞኝ፣ የጠበኩት ሰው ይርቀኛል ብዬ አላስብም። እና ባሌን በዚህ ልክ አልጠበኩትም ማለት እንዲህ ዝቅ ብሎ መሬት ሆኖልኝ እንደ ፍለቅ እንድራመድበት የሚሆን ባል አልነበረም። እና እግዚአብሔር አያችሁ እዚ ጋር ነገሮችን ሁሉ ሲያሳጣኝ እሱን እንደዛ ያረገልኝ እና በቅርበት የሚያውቁ ያውቃሉ። በጣም ኮስታራ፣ በጣም ሲሬስ ያለው ነው መሆን ያለበት እንደዛ አይነት ባል ነው። እና ብዙ ችግሮች ነበሩ። ብዙ ያለመግባባቶች ነበሩ። እስከ መፋታት ደረጃ ደርሰናል። ያን ሁሉ ነገር ተረስቶ ዛሬ በችግሬ ሰዓት በጣም ሰው በጠማኝ ሰዓት በጣም ሰው በሚያስፈልገን ሰዓት አንዱና አንድ እሱን ብቻ ነው ከጎኔ ያገኘሁት እና እግዚአብሔር ይመስገን። ስለዚህ ውድ ጓደኞቼ፣ ውድ የቻናሉ ተከታታዮች፣ ውድ በአረብ ሀገር የምትኖሩ እህቶቼ ወይ አንዳንዴ ዛሬ ተገናኝተን ጠዋት ላንገናኝ እንችላለን። በቲክቶክ ያያችኋት እህታችን ሁለት ልጆች ያሏት እሷን አሁን ልጆቿን ጥላ ማታ አራት ስልሰራ አዘጋጅታ ምናልባት እንደዛ ወጥታ ነው ሳትመለስ የቀራችሁና በዚች ባለችን ጊዜ ያን ሰው አግኝተን ይቅርታ መጠየቅ አይጠበቅብንም እና ልባችንን ንጹህ አድርገን በጣም ጠላታችን ለሆነ ሰው ንጹ ልብ ኖሮን እንድን ነው። ራሳችሁን ደግሞ ጠብቃችሁ ገንዘባችሁን በአግባቡ በሶሻል ሚዲያ ለጆሮ የሚቀቡ ነገሮች የምንሰማቸው እያንዳንዱ ነገር ቤታችን አንኳክቶ ይገባል። እውነቴ ነው ምላችሁ። ታላቅ ልጁ በጣም የምትወደጅ ሁኚ፣ በጣም ስማርት ሁኚ፣ በጣም ያለሽ ሁኚ ገንዘብ ያለሽ ምንም ሁኝ፣ ምንም በሰው ዘንድ ጊዜያዊ ነው። ሜቢ ገንዘብሽን እስከምጨርሽ ነው። ሜቢ እስከምትወርቂ ድረስ ነው። ስትወርቂ የምትነሻ አይመስላቸውም። በዛው ነው። የራሱሽ ገንዘብ ካለሽ ገንዘብሽ እስከሚያልቅ ድረስ ብዙ ወዳጅ ይኖርሻል። ብቻ ምናለፋችሁ ከምታዩት ነገር ተማሩ። ከምትሰሙት ነገር ተማሩ። እጅግ አስር ደቂቃ ወይ ስምንት ደቂቃ ይሄንን ቪዲዮ ብትሰሜን ምናልባት ከዚያ ከስምንት ደቂቃ የሰላሳ ሰከንድ ህይወት ሊኖርሽ ይችላልና፣ ጠንከር በሉ። ራስን ለማጥፋት ተስፋ በመቁረጥ ምንም የሚገኝ ነገር የለም። ግን ጠንክሮ ወጥ አድርጎ ራስሽን ሳታዳምጪ ይሄ ሳታዳምጪ ስለሽ ላይክ አንቺ አትችም አንቺ ሰለፍነሽ ነሽ አንቺ ንሱን ካጣሽ መኖር አትችም፣ ምናምን የመሳሰሉትን ነገር ሳታዳምጪ እችላለሁ እችላለ በመለ ብቻ በርትተሽ ከገንዘብ ጋር ከሁኔታ ጋር የቀረበሽን ሰው እሱን ሰው ርቀሽ ለመኖር ሞክሪ። ነው ይሄ የመጨረሻ ስለ ራሴ ስላችሁ ስለ ቤተሰቦቼ ወይ ደግሞ በህይወቴም ከሚገጥሙኝ አሁን እስካሁን ከገጠመኝ በላይ ሌላ ምንም ነገር አይገጥመኝም። ምክንያቱም እድል ስለማልሰጣቸው በህይወቴ ዳግመኛ እድል ስለማያገኙ ምንም ስለማይገጥመኝ ነው። መደምደሚያ መዝጊያ አርጌ ዛሬ ቪዲዮ ይሰራውላችሁና፣ ስለዚህ ከኔ ከስደት እህታችሁ አይሆፕ ብዙ ነገር ተምራችኋል ብዬ ተስፋ አደርጋለሁ። በኮመንት ላይም ደግሞ እንደምትገልጹልኝ እያየው ነው። ስለዚህ ከአሁን በኋላ በሌሎች ቪዲዮዎች እንገናኛለን። ላልጠፋ በጣም ብዙ ሞክሬ ነበር፣ ግን እንዳልኳችሁ ነው። አንዱን ስለ አንዱ አንዱን ስለ አንዱ እየሞላልኝ እየተመቻቸልኝ አይደለም። ነገር ግን እግዚአብሔር ባለሳት አለውኝ ስለ ሁሉም ነገር ግን ደግሞ በቃ ይሄ የመጨረሻ ነው። በቃ ካሁን በኋላ በጣም ዘና ብዬ ፈታ ብዬ መስራት ያለብኝ ቪዲዮዎች እሰራለሁ ከልጆቼ ጋር እና በጣም ሞፍር ያለው ኦልሞስት ሰባ ምናምን ኪሎ ሆነ። ያለው ቶንሲ ልያመመኝ ስለሆነ ነው በደንብ ማላውራ እና በዚህ ዙሪያ እንዴት መክሳት እንዳለብኝ ቪዲዮዎችን እሰራላችኋለሁ፣ እንዴት እንደምከሳ ያው እኔ አክቹአሊ ጡት ሳጠባ በጣም ነው የምከሳው። ጡት ሳጠባ ስላችሁ ላይክ ካራስ የቁጥቼ ላይክ ከሶስት ወር በኋላ ያለውን እስከ ሁለት ዓመት ያለው ጊዜ ላይ ወዲያውኑ እና ጦት ማጥራት ብዙም አይስማማኝም እና ምክንያቱም፣ ወስዳቸው ምግቦች ቀጥታ ወደ ጦቴ ነው የሚሄዱት። ስለዚህ ለዛ ይመስለኛል። ከዛ እና ከዛም ጎን ለጎን ግን ያው ሰውነቴን ማስተካከል ስላለብኝ ከዛም በኋላ ልጆቼን ያሳድጋለው። ከልጆቼ ያለኝን ጊዜ ለእናንተ ሼር አደርጋለሁ። ስለ ማንም ሰው በህይወቴ ማንም ሰው የለም፣ ማንም ምንም አገባውም እና ይሄ ነው ያለው ነገር ብዬ ተስፋ አደርጋለሁ። እና ቪዲዮ ከወደዳችሁ ላይክ ሸር ማድረጋችሁን አትርሱ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ በያላችሁ በሰላም እንልኝ። ስለ ድምፄ በጣም ይቅርታ፣ ከእንቅልፍና እንዲሁም ደግሞ ቶንሲል ስላለብኝ ነው። እና መልካም ጊዜ፣ መልካም ቆይታ፣ በያላችሁበት